ጅቡቲ ከሰሞኑ የኢትዮጵያ ስደተኞችም እያባረረች ነው የባህር በር አጀንዳ ለኢትዮጵያ ህልውና ጉዳይ ጅቡቲ ኢትዮጵያን ከርታለች ባህር በር አክሰስ ማግኘት ጅቡቲ ለኢትዮጵያ ልክ ጥርስ ውስጥ እንደተሰነቀረ ስጋና ወደብ አገልግሎትንም በማቆራረጥ ኢትዮጵያ በነዳጅና ና በሌላ ሸቀጣሸቀጥ አቅርቦት እንድትቸገር እያደረገች ስለመሆኗ ይነገራል። ኢትዮጵያ ጅቡቲን እንደምን አጣች? ጅቡቲ የጥርስ ውስጥ ሥጋ ሦስት ሶስት ወደብ ያላት ጅቡቲ አንዱን ታጁራን ለኢትዮጵያ ለመስጠት በዚህ ዓመት መጀመሪያ ላይ መፍቀዷ ይታወሳል። በሶማሌላንድ ወደብ ጉዳይ ኢትዮጵያ ከሶማሊያ ጋር ከምትጋጭ ታጁራን ሰጥታ ማስታረቅ የደግነት ሚና ይዛ ነው ብቅ ያለቸው በዚህም ዓለም አቀፍ ትኩረት ሳበች። ይሁንና የጅቡቲ ስጦታ የማስመሰል እንጂ ከልብ አለመሆኑ ይታወቃል። እነ ወታ ጁራን ከሰሞኑ ሰዑድ አረቢያ ለሠላሳ ዓመታት እንድትጠቀምበት እንድትተከመበት ሰጥታታለች። ባሕር በር የማግኘት መብቷ የተጠበቀ ተፈጥሯዊ መብቷ ነው፣ ሕጋዊ መብቷ ነው። የባሕር በር አክሰስ ማግኘት አለባት የሚል ነገር አለ። ኢትዮጵያ ወደብ እንዲሰጣትና አንገት ማስገቢያ የባሕር በር ለመጋራት ጥያቄ ማቅረቡ አይዘነጋም። ይህን ተከትሎ በዙሪያው ያሉ ጎረቤት አገራት ከባድ የፖለቲካ ሴራና አሻጥር ነው የፈጸሙት። ባልበላውም ጭሬ ልበት ነው እንዳለችው ምቀኛ ዶሮ ሁሉም ኢትዮጵያ ወደቦቻቸውን ከምትጠቀም በሌሎች ሀገራት አሳልፈው መስጠቱን መርጠዋል። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ለአሜሪካው ዶናልድ ትራምፕ የጻፉት ወደቦቻችንን ኑና ተጠቀሙባቸው የሚለው ደብዳቤ የአገሪቱ ፖለቲከኞች ለኢትዮጵያ ያላቸውን የጥላቻ ደረጃ ያሳያል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ወደ ሰዑዲ ልዑክ ሰደው የአሰብን ወደብ ተጠቃሚበት በማለት ማስለመናቸው ያስተዛስባል። የእሱ ወዳፎምም ሆነ የሐሰን ድርጊት በጅቡቲም ሲደገም ነው የታየው። ጅቡቲ የታጁራን ወደብ ለኢትዮጵያ እንቁልልጭ ስትል ከርማ በስተመጨረሻ ሳዑዲን ጋበዘችበት። ዩስፍ ሴድ ሂስ ካንትሪ ዊል ኦፈር 100 ፐርሰንት ስቴክ አት ፖርት ኔ ኢዮያ ጅቡቲ የኢትዮጵያ አካል ነበረች። በ39 ዓመታትም ለፈረንሳይ በኪራይ ተሰታን የቆየችው፣ ነገር ግን በዛው ነፃነቷን አወጀች። ከኢትዮጵያ ጅቡቲን የነጠቀው ማንነው የሚለው ጉዳይ እዚህ ጋር መሠረታዊ ነው። ከዚሁ ጎን ለጎንም ጅቡቲ ለምን ኢትዮጵያን ማስጠቃት እንደመረጠች በቅጡ ሊጤን ይገባዋል። ጸሐፊው አብይ ሰይድ እንደሚጠቅሰው በጅቡቲ በኩል ኢትዮጵያ የሚገጥማት ፈተና እንደቀጠለ ነው። ጅቡቲ ከግብጽ ጋር ከሰሞኑ የደረሰችው ስምምነት ለኢትዮጵያ ግልጽ መልእክት አለው። ጅቡቲ ከሰሞኑ የኢትዮጵያን ስደተኞችም እያባረረች ነው። የወደብ አገልግሎትንም በማቆራረጥ ኢትዮጵያ በነዳጅና በሌላ ሸቀጣሸቀጥ አቅርቦት እንድትቸገር እያደረገች ስለመሆኗ ይነገራል። የታጅራን ወደብ ለኢትዮጵያ ልስጥ በማለት ስታስጎመጅ ከርማ ለሳውዲ ያሻገረችበት ሁኔታ በቅጡ ሊመረመር ይገባል። ጅቡቲ የኢትዮጵያ ወሳኝ የንግድ መተላለፊያ ጉሮሮ ናት። ጅቡቲ ከኢትዮጵያ ብዙ እየተጠቀመች ለምን የጭቃ እሾህ መሆን እንደፈለገች አብዱ ሰመድ መሐመድ ዘረዝርላችኋለሁ። ደርግ ወደ ስልጣን ሲመጣ ኮሎኔል መንግስቱ ኃይለ ማርያም በወቅቱ የድርጅቱ ተቀዳሚ ምክትል ሊቀመንበር ነበሩ። በማረግም ከሻለቃነት አልዘለሉም። በያኔ መንግስት በወታደራዊም ሆነ በፖለቲካ ሥልጣናቸው ብዙዎች ይበልጧቸዋል። ይሁን እንጂ ያኔ ከፍ ያለ ግምት የሚሰጣቸው እንደ ጄኔራል አማናንዶምና ተፈሪ በንቲን የመሳሰሉ ባለሥልጣናት በአመዛኙ በአገር ውስጥ በተለይም በፓርቲ ፖለቲካ ተጠምደው ነበር። ከዚያ ይልቅ ኢትዮጵያ በወቅቱ የገጠማት ከባድ ስጋት ምን እንደሆነ የገባቸው ሻለቃ መንግስቱ በራሳቸው ተነሳሽነት ቁልፍ ያሉትን ምስጢራዊ የጥናት ቡድን በህቡ አደራጁ። መንግስቱ ያን ጊዜ ስለ ጅቡቲ ለማስጠናት ስልጣኑም ኃላፊነቱም አልነበራቸውም። ሆኖም የሀገር ጉዳይ ይበልጣል ብለው በምስጢር ነው የጥናት ቡድኑን የመሠረቱት አቶ ብርሃኑ ዲንካ፣ አቶ ዘመነ ካሴና። ሌላ አንድ ዲፕሎማት አደራሽተው ለኢትዮጵያ ያለውና ቁልፍና ያሉትን የጅቡቲን ጉዳይ በድብቅ አስመረመሩ። ከተደረሰባቸው አደገኛ እንደሆነ ስለተረዱም ከማንም ጋር አልተመካከሩም። የደርግ አባላትም ጉዳዩን አልተረዱም። ይህ ጉዳይ ውሎ አድሮ ግን በጭምጭምታ ከደርግ ከፍተኛ ባለስልጣናት ጆሮ ደረሰ። ኢትዮጵያ ሁሌም በፖለቲካ አለመረጋጋትና በሽግግር ጊዜ ስታልፍ በውጭ ግንኙነት ረገድ ችግር ይገጥማታል። ለረጅም ዘመን ጸንቶ የኖረው የቀዳማዊ አጼ ኃይለ ሥላሴ መንግስት ወድቆ ደርግ ሲመጣም በአጋጣሚው ሊጠቀሙ ያሰፈሰፉ አካላት መንቀሳቀስ ጀመሩ። ኢትዮጵያ የፖለቲካ ቀውስ ውስጥ ናትና ብትጠቃ ወይም እርምጃ ቢወሰድባት ማንም መልስ እንደማይሰጥ የተረዱ የሩቅም የቅርብ ጠላቶች ተነሱ። ይህ አጋጣሚ በከፈተው ቀዳዳ ለኢትዮጵያ ቁልፍ የወደብ አገልግሎት የምትሰጠው ጅቡቲም ልታሴርባት እንደምትችል የተረዱት መንጌ ተዘጋጅቶ መጠበቁን ስላመኑበት ነው ጥናት እንዲካሄድ የወሰኑት። አድሃሪያን፣ ጭቁኖች፣ መሬት ላራሾ፣ ከበርቴ፣ ፊውዳል፣ ሰርቶ አደር፣ ላባደር ወዘተ በሚል የፖለቲካ ግሳንግስ ደርግ በተጠመደበት ወቅት አባላቱ በተናጠልና በደብቅ የውጭ ጉዳይን ይፈተፈታሉ መባሉ ብዙዎቹን አመራሮች አስቆጣ። ደርግ በወቅቱ የሃፓ መይሶን ይጫት ኢድህ ወዘተ ስለሚባሉ የፖለቲካ ቡድኖች አለፍ ሲልም ስለፈረሰው የንጉሡ ሥርዓትና የተረከበውን ሥልጣን ለማስጠበቅ በተወጠረበት ወቅት አንዳንድ አባላቱ ስለ ጅቡቲ ጥናት እያደረጉ ነው በመባሉ ትርምስ ፈጠረ። የደርግ አመራሮች አቶ ብርሃኑ ድንቃን በአስቸኳይ አስጠርተው ስለሚሰማው ጉዳይ ጠይቀው አፋጥጧቸው አቶ ብርሃኑም እሳቸው ግን ሚስጥሩን አፍነው ያዙ። መንግስቱ ኃይለ ማርያም አዘውን ቡድን ፈጥረን ጅቡቲን እያጠናን ነው ብሎ ጉዳዩን ማመኑ ከባድ መዘዝ እንደሚያስከትል ገብቷቸዋል። የመንግስቱን ስም ሳይጠሩ በውጭ ጉዳይ በኩል በዲፕሎማቶች እየተከናወነ ያለ የተለመደ ስራ መሆኑን በመጥቀስ ጉዳዩን ሸመጠጡ። ዲፕሎማቶች በመሆናችን በራስ ተነሳሽነት ጥናት ጀመርን እንጂ ፖለቲከኞች አዘውንም ሆነ ባለስልጣናት ተሳትፈውበት የፈጸምነው አይደለም ብሎ ካዱ። በዚህ የተነሳም መንጌና የቡድኑ አባላት ከአደጋ ተረፉ። መንጌ መሆኑ አቶ ብርሃኑ ሚስጥራዊ ቡድን ያን ጥናት ያደረገው ለሀገር ህልውና አስቦና ኢትዮጵያ በጅቡቲ በኩል ሊገጥማት የሚችለውን ስጋት ገምተው ነበር። ሆኖም ይህ ጉዳይ መታወቁ በጊዜው በደርግ ያስቀስፋል። በዚህ የተነሳ ነው በስተኋላ ላይ መንጌ ፕሬዝዳንት ሲሆኑ ለአቶ ብርሃኑ ድንቄ ውለታ ምስጋና ያበረከቱት። ከጎረቤት አገራት ወይም በውጭ ግንኙነት በኩል በወቅቱ ችግር አይገጥመኝም ብሎ የተዘናጋው ደርግ ግን በጥቂት ጊዜ ውስጥ ሁኔታዎች ተለዋወጡበት። ወደ ሥልጣን በመጣ ገና በሁለተኛ ዓመቱ አንዳችም ዝግጅት ሳያደርግ የሶማሊያ መንግሥት ኢትዮጵያን ወረረ። በአምባገነኑ ዚያድ ባሬ የምትመራው ሶማሊያ የኢትዮጵያን ግዛት በድንገት ስትደፍር መንጌና አቶ ብርሃኑ ቀድመው የጠረጠሩት ጉዳይ እንደደረሰ ታመነ። ጅቡቲ በኢትዮጵያ ላይ ከማሰር እንደማትመለስ እንደተጠረጠረው ሁሉ ጅቡቲ ከወራሪዋ ሶማሊያ ጎን ተሰለፈች። በዚህ የተነሳም ቀድሞ መከላከል ባይቻል እንኳ በቂ ዝግጅት ተደርጎ ባጠረ ጊዜና በቀላል መስዋዕትነት ሊመከት የሚችለው ወረራ ኢትዮጵያን ከባድ ዋጋ አስከፈላት። ከጀግኖች ልጆቿ መስዋዕትነት በተጨማሪ የነኩባ ሶቪየት ኅብረትና ደቡብ የመንን እርዳታ እስከመጠየቅ የደረሰችበት የታሪክ አጋጣሚ ተፈጠረ። የባህር በር አጀንዳ ለኢትዮጵያ የህልውና ጉዳይ ነው። ኢትዮጵያ ዙሪያዋን በከበቧት ጎረቤቶቿ ሁሌም ትከዳለች፣ ተዳከመች ባሉ ቁጥር አሲረውባታል። ጅቡቲም ከነዚህ ኢትዮጵያን በተደጋጋሚ ከጀርባ ከወጉ አገራት አንዷና ዋናዋ ናት። ጅቡቲ በሶማሊያ ጦርነት ጊዜ ብቻ ሳይሆን በባድመም ጊዜ ኢትዮጵያን ከድታለች። ከቅኝ ግዛት ዘመን ማለትም ከአድዋ ጀምሮ ኢትዮጵያን ለውጭ ጠላት ትታጋል ትኖራለች። ጅቡቲ ለኢትዮጵያ ልክ ጥርስ ውስጥ እንደ ተሰነቀረ ስጋ ናት። አትላመጥ፣ አትዋጥ፣ በቀላሉም አትተፋም። ኢትዮጵያ በጎረቤቶቿ ስትከዳ መኖሯ አዲስ አይደለም። የጅቡቲው ግን ተደጋጋሚ ነው። ደርግ ገና ወደ ስልጣን እንደመጣ ከጅቡቲና ከሶማሊያ ማንን እናስቀድም በሚለው ጉዳይ ላይ እስከ መመካከር ደረሰ። ሶማሊያ በጉልበት ኡጋዴንን ካልወሰድኩ ነበር ጥያቄዋ። ደርግም ኡጋዴንን ለሶማሊያ አሳልፎ ጅቡቲን በመረከብ ጉዳይ ላይ አጣብቀኝ ውስጥ ገብቶ ነበር። ጅቡቲ ወደ ነፃነት እየሄደች ስለሆነ በኡጋዴን ትለወት የሚለው ጉዳይ ብዙ አሟግቷል። ይሁን እንጂ ደርግ እንደ መለስ ዜናዊ ኢህአዴግ የሚያስተዳድረው ግዛት ሲወሰድ አይቶ እንዳላየ የሚሆን መንግስት አልነበረም። ለዚህም ነው ለኦጋዴን ውድ ዋጋ በመክፈል የሀገርን ሉዓላዊነት አይጸናውም። ደርግ ጨክኖ ወሰነ። ከጥንት ጀምሮ የኢትዮጵያ አካል የነበረውን የኦጋዴን ግዛት አላስደፍርም ብሎ የዚያር ባሬን ወራሪ ኃይል ተዋጋ። የኢትዮጵያ ሉዓላዊነትም በካራ ማራ ድል ጠንቶ ለመኖር በቃ። ይሁን እንጂ በዚያ አጋጣሚ ጅቡቲ ወደ ሉዓላዊት ሀገርነት ተሸጋገረች። ደርግ ጅቡቲን ማስመለስ ይችል እንደነበር ብዙ ያሟግታል። ጅቡቲ ለዘጠና ዘጠኝ ዓመታት ለፈረንሳይ በኪራይ የተሰጠችበት ጊዜ ያበቃው ደርግ ወደ ስልጣን የመጣ ሰሞን እንደነበር አይዘነጋም። በጊዜው ጅቡቲ ትመለስ ቢል የኢትዮጵያ አካል የምትሆንበት እድል እንደማይጠፋ ይታመናል። ይሁን እንጂ ደርግ አቅም በማጣቱና የሶማሊያ ወረራ በመጀመሩ ነው ግዛቱን ያጣው። የዚህ ሙግት እውነትነት ምን ያክል ተጨባጭ ነው የሚለውን ጉዳይ ያጠኑ ምሁራን ግን የ99 ዓመታት የኪራይ ውል የሚባል በሰነድ የተደገፈ ማስረጃ አለመኖሩን አረጋግጠዋል። ጅቡቲ ለፈረንሳይ በኪራይ መሰጠቷን ለማረጋገጥ ያፄ ኃይለ ሥላሴ ባለስልጣናት በጥልቀት መርምረውታል። የደርግ ሰዎችም መንገና ኮሚቴያቸው ማለት ነው አጢነውታል፣ ፈትሸውታል። ጅቡቲ በኪራይ ተሰጠች የሚለው ተረት ተረት ነው። በኪራይ የተላለፈችው ጅቡቲ አይደለችም። ይልቁንም የኢትዮ ጅቡቲ ምድር ባቡር ፕሮጀክት ለ99 ዓመታት አገልግሎት እየሰጠ እንዲቆይ በሰነድ የሰፈረ ማስረጃ ተገኝቷል። ፈረንሳውያን የባቡሩን ሀዲድ የዘረጉት በመሠረተ ልማትና በኢኮኖሚ ተገን ኢትዮጵያን ቀኝ ተገዢ ለማድረግ አድብተው ነው። ከኢትዮጵያ ጋር ስምምነቱን ሲፈራረሙም ለ99 ዓመታት በጅቡቲና በኢትዮጵያ እየተዳደረ እንደሚቆይ የሚያረጋግጥ ስምምነት መፈራረማቸው ለታሪክ ተቀምጧል። ይህን የሚመዙ አንዳንድ ወገኖች ግን መላዋ ጅቡቲ በኪራይ ለፈረንሳይ ተሰጥታ ቆይታ በዛው ነፃነቷን እንዳወጀች ሲተርኩ ይሰማል። በኪራይ ከተሰጠች ዘንዳ እንዴት የፈረንሳይ ቅኝ ተገዢ ልትባል ቻለች ለሚለው እንኳ መልስ የላቸውም። ኤርትራን ለጣሊያን ጅቡቲንም ለፈረንሳይ የሸጡ እያሉ አንዳንዶች ዳግማዊ አጼ ሚኒልክን ይወነጅላሉ። ይህም ተጨባጭነት ይቆድሏል። ጅቡቲ በፈረንሳይ እጅ የወደቀችው ከአጼ ሚኒልክ ጋር በተደረገ ስምምነት አይደለም፤ የፈረንሳይ ቅኝ ግዛት ፕሮጀክት አስፈጻሚ የሆኑ ነጋዴዎች ከእሸዋው ንጉሥ ሳለስላሴና ከአካባቢው ባላባቶች ጋር ባደረጉት ስምምነት ነው ጅቡቲን ቀስ በቀስ ወደ አገራቸው ቅኝ ተገዥነት ለማጠቃለል የረዳቸው ይህም በሰነድ በተደገፈ ማስረጃ የተረጋገጠ ነው። ሮሽ ደሪኮር የተባለ የፈረንሳዩ ንጉሥ ሉዊ ፊሊፕ ወኪል ነኝ በሚል ወደ ኢትዮጵያ የገባ ግለሰብ እንደ አውሮፓውያን አቆጣጠር በ1843 ከሸዋው ንጉሥ ሳለሥላሴ ጋር ስምምነት መፈራረሙ ይወሳል። በዚህ የወዳጅነት ስምምነት በተባለ ሰነድ አንቀጽ ስድስት ደግሞ የሸዋው ንጉሥ ሳለ ስላሴ በግዛታቸው ፈረንሳውያን ርስት ገዝተው እንዲቀመጡ መፍቀዳቸው ሆን ተብሎ እንዲሰፍር ተደርጓል። ፈረንሳይ በልዋጩ ወደ ኢየሩሳሌም ለሚጓዙ ኢትዮጵያውያን ምዕመናን ጥበቃን እንደምታደርግ ቃል ገባች። ፈረንሳውያን ይህን ከሸዋ ንጉሥ ጋር የተፈራረሙትን ውል በማሳየት ግን ከ1845 እስከ 1959 ባሉት ዓመታት በጅቡቲ ወደብ ዙሪያ ገባውን የሚገኘውን መሬት እየገዙና በጥቅም እየደለሉ ወደ ርስትነት ቀየሩት። ኮምፕ ፕሮፕና ላምበር የተባሉ በተከታታይ ወደ ጅቡቲ የዘለቁ ፈረንሳውያን በኦቦክና ኢድ አካባቢ መሬት ገዝተው መልሰው ለፈረንሳይ መንግሥት ሸጠዋል። ግለሰቦቹ ከጅቡቲ ባልአባቶች የይዞታ ማረጋገጫ ጭምር ተረክበው ነበር። ፈረንሳውያኑ በ1862 በአዳል የባሕር ጠረፍ የሚገኙ ባልአባቶች የኦቦክን የመርከብ ማረፊያና ከራሳሊ እስከ ራስ ዱሜራ የሚገኘውን ሜዳ በ10 ሺህ ብር ገዝተዋል። ከዛ ቀደም በ1884 ከራሳሊ እስከ ጉበት ከአረብ ድረስ ላለው ባላባት ለአሕመድ ቤን መሐመድ በወር 180 ብር መጦሪያ እየከፈሉ ግዛቱን የራሳቸው ጥገኝ አድርገዋል። ፈረንሳውያኑ በሂደት የጉባድ ባላባት አሕመድ ሎይታና እስከ አምባዶ ያለውን መሬት ጠቅልለው ወሰዱ። የፈረንሳይ መንግሥት በቀይ ባህርና በአደን ባለሰላጤ ወደምትገኝ ወሳኝ የንግድ መተላለፊያ ግዛት በግለሰቦች የተገዛውን መሬት ቀስ በቀስ ተቀለለና ቅኝ ግዛት አወጨ። ይሁን እንጂ ጅቡቲ ወይም ኦቦክ የሚባለው የባሕር ጠረፍ አካባቢ እስከ 1883 ድረስ ሁለት የፈረንሳይ ነጋዴዎች የሚኖሩበት 62,000 ፍራንክ በጀት ያለው ሚቲቲ ባዶ ግዛት ነበር። በወቅቱ በጅቡቲ አቅጣጫ ፈረንሳውያን መሬት ሲቦጠብጡ በኤርትራም ጣሊያን ኢትዮጵያን ትወጋ ነበር። ኢትዮጵያ በዙሪያዋ በሁሉም አቅጣጫ በአውሮፓ ቅኝ ገዢዎች ስለተከበበች ለዳግማዊ ሚኒሊክ ወረራን መከላከል ከባድ ፈተና ነበር። ያም ሆኖ በጅቡቲ አቅጣጫ ፈረንሳይ ቀስ በቀስ ስር መስደዷ ስላሳሰባቸው በተደጋጋሚ እንድታቆም ደብዳቤ ጽፈዋል። በ1880 አስረኛ ወር ሰላሳኛ ቀን ለፈረንሳውያኑ የጻፉት ደብዳቤ እንዲነበባል አሁን የጠረፉን ግዛት ከያዛችሁና ጎረቤታችን መሆናችሁን ካረጋገጣችሁ ዘንዳ ሁሉንም የባህር ጠረፍ እንዳትይዙ ይልቁንም የተወሰነ መተላለፊያ ነጥብ እንድትተውልን እንጠይቃችኋለን ይህንም መተላለፊያ ቀጠና ማስተዳደር እስክንችል ወደ ሦስተኛ ወገን ይዞታ አታስተላልፉት ከጥቂት ወራት በኋላ በፈረንሳይ ፕሬዝዳንት በላኩት ሌላ ደብዳቤም ከዚህ ቀደም የኢትዮጵያ የግዛት ዳርቻ ከባህሩ ይደርስ ነበር። አስፈላጊው አቅም ስላልነበረን የጠረፍ ግዛቶቻችን በአረቦች እጅ ወደቀ። አሁንም ግዛታችንን በኃይል የማስመለስ ዕቅድ የለንም። ነገር ግን የባሕር ጠረፍ ግዛታችንን እንድትመልሱልን፣ ካልሆነም ቋሚ የባሕር መዳረሻ በር እንደምትሰጡን እናምናለን። ጥንታዩ የአገራችን ግዛትም ከሐምቦስ ወደ ምሥራቅ አቅጣጫ እስከ አላል ባህር ከዚያም ከጥንት ጀምሮ ገባራችን የሆነው የመሐመድ ሐምፈሪን ግዛት ወደኛ በመተው እስከ ካራፉል ይደርሳል የሚል መልእክት ሰጥቷል። ዓፄ ምኒልክ ፈረንሳውያንን ለማስቆም ቢፈልጉም አቅማጡ ኢትዮጵያ በሌሎች ቅኝ ገዢዎች ተከባ በየአቅጣጫው መወጠሯን እየታዘበውና ጅቡቲን ለማስለቀቅ የሚያስችል ጉልበት እንዳጠራት የተረዳው የፈረንሳይ ቅኝ ገዢ አጋጣሚውን ተጠቅሞ ከ6 ዓመታት በኋላ ጅቡቲ ቅኝ ግዛቱ መሆኗን አላወጀ። የፈረንሳይ ቅኝ ገዢዎች ጅቡቲ ላይ ሰፍረው የኢትዮጵያ መንግስት ዕውቅና እንዲሰጣቸው ለማስገደድ ብዙ ጥረዋል። በተደጋጋሚ የኢትዮጵያ ሸቀጥ በጅቡቲ እንዳይተላለፍ ተከላክለዋል። በተለይ ኢትዮጵያ በኤርትራ በኩል ለወራት ያሰፈሰፈውን የጣሊያን ሰራዊት ለመከላከል መሳሪያ ማስገቢያ እንደተነፈጉ ታሪክ ከትቦታል። ፈረንሳውያን የጦር መሳሪያ በጅቡቲ በኩል እንዳይገባ በማድረግና መተላለፊያ በመከልከል በኢትዮጵያ ላይ ጫና ቢፈጥሩም አጼ ሚኒሊክ ግን እውቅና ሳይሰጡ ቀሩ። ሚኒሊክ በትግራይ አቅጣጫ እስከ መቀሌ እየዘመተውን የጣልያን ሰራዊት ለመመከስ ሲሉ በጅቡቲ የሰረጉትን ፈረንሳውያን ታገሱ። ነገር ግን ጅቡቲን እንዲወስዱ አንዳችም ስምምነት አልፈረሙም። ቀኝ ግዛታችን ብለው ለያዙት የጅቡቲ ወደብ ከኢትዮጵያ እውቅና ማግኘት አስፈላጊና የሞት ሽረት መሆኑ የገባቸው ፈረንሳውያን የሚኒልክን መንግስት ለማታለል ተነሱ። አንድ ጊዜ የባቡር መስመር ዝርጋታ ፕሮጀክትን ይዘው በመምጣት የኢትዮ ጅቡቲ ምድር ባቡር ድርጅትን ገንብተው በኢኮኖሚ ቅኝ ግዛት ሊያጠምዷትም ዕቅድ አወጡ። በሌላ አቅጣጫ እጅግ መሠሪና አሻጥረኛ የሆነ የወዳጅነትና የግንኙነት ማጠናከሪያ ተደጋጋሚ ስምምነት በመምጣት የኢትዮጵያ መንግስት ተታሎ እንዲፈርምና እውቅና እንዲሰጣቸው ለማድረግ ሞክረዋል። በዛም ሆነ በዚህ ፈረንሳውያን እግራቸው የጅቡቲን ወደብ ከረገጠበት ቀን ጀምሮ ኢትዮጵያን ለውጭ አደጋ አጋልጠዋታል። እንደ ጣልያን አይነት ወራሪዎችን በሰሜን ለመመከት ስትል ጅቡቲን ማጣቷ ኢትዮጵያን ፍጹም ስጋት ላይ ጣላት። የጅቡቲ ወደብ ትላንት የተፈጠረ ለሚመስለው ሰው ኢትዮጵያ እንዳዱሊስ፣ ምጽዋ፣ አሰብ፣ ዘይላና በርበራ ሁሉ በታጁራም ከበርካታ ዓመታት በፊት ጀምሮ እትጠቀምበት መኖሯን ማስታወስ ይገባል። ከባላባቶች መሬት እየገዙ አካባቢውን የተቆጣጠሩት ፈረንሳውያን ግን ይህን የኢትዮጵያን ጥንታዊና ታሪካዊ መተላለፊያ ቀስ በቀስ ከረቸሙት። ቀሪውን ታሪክ በሌላ ጊዜ እንመለስበታለን። ለዛሬው አበቃን። ፈጣሪ አገራችንንና ዓለማችንን ሰላም ያድርግልን፣ አሜን።